በሀገራችን የመሬት መንቀጥቀጥ እየሰለመደ መጡ ሮጠን ለማምለጥ እንሞክራለን። ነገር ግን ይህ ትክክለኛ ምላሽ አይደለም። መሬት መንቀጥቀጥ ሲጀምር ጠረጴዛ ስር በመግባት ጭንቅላታችንና አንገታችንን መሸፈን። በፍጹም ወደ ውጪ ለመሮጥ አይሞክሩ። ከህንጻዎች በሚወጡ ፍርስራሾች የበለጠ ጉዳት ሊደርስ ይችላል። ሰላም፣ ዶክተር ኑርሜ በአካባቢያችን ጠረጴዛ ከሌለ ምን ያደርበግ? እነዚህና የተለያዩ አጫጭር ስልጠናዎችን ለማግኘት ትርታሜድን ይጎብኙ። በሀገራችን የመሬት መንቀጥቀጥ እየሰለመደ መጥቶ ሮጠን ለማምለጥ እንሞክራለን። ነገር ግን ይህ ትክክለኛ ምላሽ አይደለም። መሬት መንቀጥቀጥ ሲጀምር ጠረጴዛ ስር በመግባት ጭንቅላታቸውንና አንገታቸውን መሸፈን። በፍጹም ወደ ውጪ ለመሮጥ አይሞክሩ፣ ከህንጻ በሚወጡ ፍርስራሾች የበለጠ ጉዳት ሊደርስ ይችላል። ሰላም ዶክተር ኑርሜ፣ በአካባቢያችን ጠረጴዛ ከሌለ ምን ያደርበግ? እነዚህና የተለያዩ አጫጭር ስልጠናዎችን ለማግኘት ትርታሜድን ይቆሚ